አስማል በስሙ ለሱ ተረት መግና ልክ እንዳየሁልብኝ እርብሻለበኝ ለካ አንዲ ውብነኔስ ማመን ተሳነኝ። ልክ እንደ አዲስ ሁኜ ዛሬ ብመኝህም ነበረ። አይ ለምን ይደብረኝ? እኔማ ወዴቼ ስቼ ሰጥቻለ ማከር ዝቅ ማለት መሆኑን አውቃለ። ፍቅርሽ አስገድዶኝ ወዳንቺ ባደላ ሁለት ሳምንት በላይ እንድቆይ እያስገደደኝ ነው። እንክብካቤ እና እንዴት ነው ልታቆየኝ ስም ሁለት ሳምንት ይገርምሻል። አላራዝሙም ነገር በላይ ማለት ደስ የሚሉ አይነት ነገሮች ናቸው። እና ቢያንስ ከሱ ጋር በመሆንበት ሰዓት ደስተኛ እየሆንኩን ያለሁት እና ምንድን ነው ሁሌም አንቺን ለማስደሰት ነው እዚህም ያለሁት። አይኖችሽ ነፍስ ይዘራሉ፣ ሁንጅናሽ ልብን ይሰርቃል። ላወራሽ ሳስቤ ውስቴ ያትረኛል፣ ይጠፋኛል ቃል ተረዳይ ጓደኛ ይመስለ ከጓደኛም በላይ ወንድም ማለት ነው እንጂ ሌላ ነገር ነው። በመሄድ በቆረጥኩ ሰዓት ላይ የአንተን ፍቅር የተቀበልኩትኝ፣ እውነት ለመናገር ከሆነ ደስተኛ ሆናለሁ፣ አንተም ደስተኛ ትሆናለ ስለሰብ ግን ደግሞ ባለችን ሁለት ሳምንት በደንብ እኔ እንትን ማለት አብሬህ መቆየት እፈልጋለሁ። እኔ ቻኮሌት ቡና አይደለም ቻኮሌትና ቡና

ወይ እንደዚህ ነው እንደዚህ የምትከራበጠው። ትናንትናም ፋሚሊዎች እንዴት ናቸው? እግዚአብሔር ይመስገን ደህና ነኝ። እናንተም ደህና እንደምትሆን ተስፋ አደርጋለሁ። ያው እንግዲህ ዛሬ ነገር ማለት ዛሬ እንግዲህ ትንሽ ነገር ሰው በማያገቡ እየገባ ባለበት ሰዓት ላይ ነውና፣ እኔ ራሴ ነገሮቹ ሁሉ ግራ እያጋቡኝ ያለት አይነት ሁኔታ ላይ ነው ያለሁት። እንዴት ይህ እንደምነግራቸው አላቅም። ሰው የራሳችሁን ሕይወት ኖሩ ትባላላችሁ፣ ከዛ ደግሞ የራሳችሁን ሕይወት ትኖሩ ለምን የራስህን ሕይወት ኖርክ ተብሎ ደግሞ ድጋሚ ይመጣባችኋል እና ይሄ ነገር ግራ እያጋባኝ ነው ያለው። እስከመቼ እንደሚቀጥልም አላቅም። ግን ደግሞ እኔ እስካለሁበት ድረስ እስካሁን ደስ ባለው ሁኔታ እንግዲህ ደስተኛ የሚያደርገኝን ነገር መርጫለሁ። እንግዲህ ፋሚሊዎች እንደናንተ ሀሳብ እናንተም ስትሉኝ የነበረው ነገር ያ አንቺ እዚህ ባለሽ ነገር ደስተኛ ለመሆን ነው ላይ ሄደን አስተያየት ለመናደርጎ ነው ለ ነው። ለምሄድ አንድ ለሳምንት ነው ነገር ትንሽ ስለሚቀር ነገር ስላሉ በዛ ምክንያት ነው እንጂ ህክምና አይነት መሄዴ የማይቀር ነው፣ ግን ደግሞ እስከሚሄድ ድረስ ምን ደስተኛ እዚህ ባለሁበት ሰዓት ላይ ባለሁበት ሁኔታ ደስተኛ እንደሆነ የተፈጠርኩ ሰው ማለት ደስተኛ መሆን የምችለው በራሴ ነገር ነው። ስለዚህ ባለኝ ነገር ደስተኛ ደግሞ እየወከት ነው ያለው። እንግዲህ ያው እንግዲህ ዛሬ እየመጣ ነው ከእሱ ጋራ እንግዲህ አብዛኞቻችሁ ጥሩ ነው ምናምን ነገር አዲስ ነገር መጀመር ታሪክ ነው ምናምን ነገር እያለችኝ ነበር ምናምን ነገር እያለችኝ እኔ ባንዴ ያፈቀሩትን ወይ ደግሞ ባንዴ የሆነ ነገር ውስጥ አልገባሁም። ለመናገር ከሆነ ፋሚሊዎቹ አይታችኋል እና በሁኔታዎቹ ሁሉ ምናምን ነገር ባሉት ነገሮች የተቀመጡትና ዝም ታግሻለህ፣ አንተ በደንብ ታግሻለህ። ከሆነ ይጋራ አትባላን መጣን። ግን ደግሞ ያው ለተንሽ ጊዜ አኩልት ጋር ነው ምክንያቱም ያደረገው ነገር ልክ ስላልነበረ እኔ እንደጓደኛዬ የነገርኩትን ቦታ መናገር አልነበረብኝ። እሱም ጓደኛው ነው፣ እኔም ጓደኛው ነኝ። ግን ደግሞ የበለጠ ሱ ስለሚያውቀው ብቻ ብሎ የኔም ቃል መብራት ነበረበት። ያ ነገር በጣም አናግኑ በጣም ከምነግራችሁ፣ ግን ደግሞ ያው ትንሽ ጊዜ መቀናት አለበት ብ ማስበው ያው ሁኔታዎቻቸው ምናምን ነገር ግር ሊያሰኝ ይችላሉ ምናምን ነገር ነ ይህን ሄደው አናግረውት ነበር። ለምን እንዳናገርኳቸ አልገባኝም። የራሱ ሚስት ያለው ሰው ነው። የራሱ ፍቅረኛ ያለው ሰው ነው። ጭራሽ ደግሞ ብዝናት ልትወድ ነው። አሁን ላይ ከኔ ምን እንደያዘ አልገባኝም። ማለት በእርግጥ እኔ እወደዋለሁ ና ነገር ብዬ ብዙ ብዬ ነበር፣ ግን ደግሞ ያ ነገር ለእኔ ሊሆን አልቻለም አለ ለእኔ ሊሆን ካልቻለ ደግሞ ያንን ነገር መተው ነው የሚሻለው ብዬ ትቼ ወደ አዲስ ነገር ገብቻለ። ለእኔ አዲስ ነገር ደግሞ መብራን ተባክ እንደኔ ያለኝን አዲስ ነገር ለማጎልበት ነው የምሞክረው። ከቶ ይሄ ጋራ በእርግጥ በጣም ስለተናደድኩበት እና ከሱ ጋር አጉል ለመነጋገር ከተናገርኩት ጊዜ ምክንያቱም አልፎ ነገር ነው የምናገረው። በጣም ነው የምወደው፣ በጣም ነው የማከብረው። ግን ደግሞ በዚህ ሰዓት ላይ አሁን እንደዚህ ሲልብኝ፣ ወይ ደግሞ እንደዚህ አይነት ነገር ሲያደርግ ማየት ማየቶይን አልፈልግም። ምክንያቱም አሁን ላይ ሰው እያመንኩኝ አይደለም ያለው። ከወይ ጋር ራሱ ሆነ ተማምኝ ያለሁት በቃ እስኪ አዲስ ነገር ልጀምር በህይወት ወዳለው ነገር ግባ የሚለውን ነገር ለማሰብ ያህል ነው እንጂ ከዛ ባለፈ ያለው ነገር ይህ ሰው የእውነት አመኝ ወይ ደግሞ ከሰው ጋር ለመሆን ወስኝ አለ ላስረዳት ሰውን ማመን ሰው አለልኝ ብሎ መጠበቅ በሰው መመካት ምናምን የሚባለው ነገር ይሆን እንዳልሆነ ሊሆን እንዳልሆነ ጭራሽ ለምን አየሁ አየሁ አየሁ ምንም አይሆንም። ለሰው መልፋት የሚሆን ነገር አለ። ለፍቻለሁ። ስጦታት የሚነሩ ለፍቻለሁ። ሪሌሽንሽፕ ውስጥ ለፍቻለሁ ከሚገባኝ በላይ ግን ደግሞ ያው ሆ እያጠፋ ስላቱ ጓደኝነታችን ይቆማል እያሉ ሳይሆኑ ግን ደግሞ ለትንሽ ጊዜ መቀጣ ስላለብ አኑ ግን አሁንም ቢሆን ሀሳቡ ምን እንደሆነ አልገባኝ። ለምን ሊሆን እንዳልቻለ አልገባኝ። ሁኔታዎቹ ሁሉ ግራ እያጋቡኛል፣ በጣም ግራ እያጋቡኛል። እኔ ማለት እኔ እወድህ ነበር በማስብበት ሰዓት ላይ ወዶው ነበረ ከኔ ጋራ ቢሆን ደስተኛል የማስብበት ሰዓት ላይ ልጅ አለኝ ይለኝ አሁን ደግሞ እኔ ራሴ ነው በጀመረው ሰዓት ላይ ማንም ሰው የሚለው ነገር ይመጣል ማለት ነው። አኑ ብቻ ፍቅረኛ ስላለው እኔ ብቻ ብዬ እያለቀስኩኝ ያን ነገር መጠበቅ አለብኝ ነው? እንዴት ነው እኔ ያለው ግራ እያጋባኝ ስላለ ነገር ለማወቅ በጣም እየፈለኩ ያለሁበት ሰዓት ላይ እንዴት ላስረዳ ማለት ያ ነገር ይሆናል ብዬ ስለነበረ በዛ ሰዓት ላይ ማለት ነው።

ይኸው እንግዲህ ደስተኛ እንዳልሆን የሚያደርጉበት ሁኔታ በጣም እያስጠላኝ ያለበት ሁኔታ ነው እና እንደውም አሁን ከዮዬ ጋር በጣም አሪፍ ላይ ነው ያለ፣ ነው ማለት ሁኔታዎቹ ምናምን ነገር ደስ የሚሉ ናቸው። በጣም እንክብካቤው ደስ ይላል፣ ምናምን ነገር ያሉት ሁኔታዎች ምናምን ነገር ማለት ደስ የሚሉ አይነቶች ነገሮች ናቸው እና ቢያንስ ከእሱ ጋራ በመሆንበት ሰዓት ደስተኛ እየሆንኩ ነው ያለሁት እና ምንድን ነው

ልክ አመሰግናለሁ። ልክ እንዳየሁ ልቤ እርብሽ አለብኝ ለካ እንዲሁ ብነ እኔስ ማመን ተሳነኝ ልክ እንዳዲስ ሰው ሁኜ ዛሬ ብመኝህ ሲያምረኝ ቅር እንጂ መቼም ከሰው አልቀማህም። ድሮም በእጅ ያዙት ከምን ይቆጠራል፣ ደግሞ በሰው ሲያዩት ተመልሶ ያምራል። ፍቅራ ይሉት ቅናት ምን ይሆን ነገሩ? ከሰው ጋራ ሲያይ ልብ መሸበሩ ግን ይቅርታ ታደርግልኛለች ማለት

እንዴ፣ ይሻል ብትሰበር ከሚር መድኃኔዓለም መድኃኔዓለም መድኃኔዓለም

ትልቆችን ፋሚሊዎችን ከማስተዋወቅ በፊት እነሱን ደግሞ የእኔ ውዶችን ጓደኞች ጊዜ ልትዋወቃቸው ደግሞ ቤተሰብ ጋር ትገባለ ማለት ነው። ግን በጣም ወደኋላ ያው ማለት ነውእየደበቁስአታረጉትም እንከኔ በላይ አትወዱትም ማለት። አሁን ደስታችን ምናምን ነገር ለማጥፋት ፈልጌ ነገር አይደለም ግን የትላንትናውን እያየሁኝ ነበር እና አልነገርከኝም። ደግሞ አይ ማለት ስለ ቪዲዮ ነው። ምን እኔ ፈልጌ እንዳልሄድኩ ምናምን አይተሻል። ተጠርቼ የሚሉት ተጠርታ እኮ መሄድህን እኮ አይን አውቅያለን። ግን ደግሞ ተጣርታ ብትሄደም ምኪሽ ተጣርታ ሄድክለም ባቴ ደስ ይለኝ ነበር፣ ወይ ደግሞ ብትነግረኝ ደስ ይለኝ ነበር። አይ ከቶፋ ጋር እንደምንቀራረብ ምናምን ታቀልስ እና በቃ ጠራኝ፣ ሄድኩ። ሄጄ ግን ደስ የሚል ምላሽ ምናምን አላገኘሁም። በጣም ደብሮኝ ነው የተመለስኩትኝ። እኔ በጣም በቃ በጣም በጣም ግን አንቺን ላስከፈች ምናምን ፈልጌ አይደለም ግን የምሬን ነው። በእኔ ምክንያት እንድትከፋ አልፈልግም። የእውነቴን ነው። ማለት በእኔ ምክንያት ነው አሁን እንደዚህ እያወቅ ያለው ከነሱ ጋር እንደዚህ እያወራ ያለው ሁኔታዎቹ ምናምን ነገር ደስ የማይሉት እኔ በእኔ ምክንያት ነው። ተረዳይ። ያ ነገር ደግሞ እንዲሆን አልፈልግም እኔ ማለት በቃ ከእኔ ጋር ነው የሚተዋወቁት። አንተ ጋራ መምጣታቸው ምናምን ነገር ደስ አይልም። በተለይ ደግሞ አኑ ሺ ልምዱ ነው ችግር የለውም ግን ደግሞ ቆየ ለምን እንደመጣ አልገባኝም። ምክንያቱም ደስተኛ እንደሆን የሚፈልግ አይነት ሰው ነው። ቆየ ማለት ግን አላውቅም። ብቻ ግን ካስደበሩ በእነሱ ስም ይቀርታ ማንም ተናገረኝ ብዬ የምከፋ አይነሱ አለማለት ያው እንዲያስከፋ አልፈልግም። ሁለተኛ ነገር ደግሞ ከዚህ በኋላ እነሱ ጋር ስትሄድ ቶፋ ቻንስ ይሄ ነበር ግን፣ አይ መናገር አፍ ማበላሸት ነው የሚሆን እኮ ማለት ማለት ግን እንዴት አርግስ ማለት እንዴት እንደተገናኛችሁ ምናምን ግራ የሚገባኝ ሌላ እንደዛ ነው ያስብኩት። በቃ ልታሄደው እንጂማ ኖርማል አይደለም። መልክ ለአሁን ያው ማለት ያው አሁን እንደዚህ የሚፋታ ሰው አይደለም፣ ይህ እንደዚህ ነገሮችን ከጀመረ በእርግጥ ሚስት አለው ትዳር አለው፣ ግን እኔ ደስተኛ አንዱን የሚፈልግ አይነት አይደለም ብዬ ነው የማስበው። ሁላ ግን እኔ የእኔ ደስተኛ አለመሆን ደግሞ ያንተን ደስታ እንዲያበላሽ አልፈልግም። ሁሌም አንቺን ለማስደሰት ነው እዚህ ያለት። አይኖችሽ ነፍስ ይዘራሉ፣ ቁንጅናሽ ልብን ይሰርቃል። ላወራይ ሳስቤ ውስቴ ያትረኛል ይጠፋኛል እንደ ህልሜ እንደ ምኞቴ ተፈጥረሽ ለእኔ በልኬ ህይወቴ ላንቺ ሰጥቼ

ባታገኛቸው ምናምን በጣም ነው ደስ የሚል። ማለት አሁን ልክ ነህ። አገኘ ላገኘውም አልፈልግም ማግኘትም አልፈልግም። ማለት ማግኘት ስለማልፈልግ ነው። ግን ደግሞ ይህ ጓደኛ ተረዳኝ ጓደኛ ነው። ስለ ከጓደኛን በላይ ነው፣ ወንድሜ ማለት ነው እንጂ ሌላ ነገር ነው። ወንድሜ ማለት ነው። እሱ ለእኔ በጣም ብዙ ነገር ብዙ ለታያልልኝ ሰው ነው። ብዙ ነገር የሆነልኝ ሰው ነው። ኢቭን ካየህ አቶ ሰራዊት ፕሮፌሽን፣ ስለዚህ ያ ነገር ለእኔ ውለት አለብ ብትመጣ ቤት ገዝቶ እስከ መስጠት አይተሃል። የነበረውን ስቃይ ማለት እንትን ቪዲዮቹን ላይ ነበሩ ለመናገር ከሆነ ስለዚህ ከጎኔ ነበር። አሁን ላይ ደግሞ እሱን ከጎኔ አላደርግም ማለት ትንሽ ልክ ነህ ሲሆን አውቃለሁ። ብዙም ማለት ግን እሺ ይሁን፣ የቶፋ ይሁን አግኝ፣ ግን ያንከርከሩ፣ ግን በጭራሽ እንዳታገኝ። የምር ማንን ነው? ከርከሩ አኗር ነው መናገር ምናምን ምናም ምትይው ልጅ ያሬ ነው። አይ አልፈልግም፣ እንድታገኙ አልፈልግም፣ በጭራሽ አይዞህ ተወፋንም እያየን እንትን እንላለን ወይ የእውነት ነው ምልክ? አሁን ላይ እኔ ራሱ በጣም ግራ አጋብቶኛል። ማለት አይታችሁት ከነበረ ደስተኛ በነበርኩበት ሕይወት ላይ ሌላ ጊዜ ቶዬ ማለት ራሴንም መቶ ነው የሚያናገረኝ ሰው ፊት ራሱም ያወራ አይነሳ አይደለም፣ ግን ራሴን መቶ የሚያናገረኝ አይነት። አሁን ግን አንተ ጋር መቶ ምናምን ነገር ሲያናግሩኝ ለምን እንዳናገረኝ አልገባ ወሬሱ ላይ ይጠፍልኝ

እኔም ማወድጅሽጀን ሰጥቻለም፣ ማፍቀር ዝቅ ማለት መሆኑን አውቃለም። ፍቅርሽ አስገድዶ ወዳንቺ ባደላ፣ ወደድኩሽ ማለቴን አትዩ በሌላ ሲወዱሽ

ፍላጎቴን ጥያቄ ስለተቀበልሽ ምክንያቱም ከዚህ በኋላ ፀባይ ታይቶ ሁኔታዎቹ ምናምን ነገር ከተስተካከሉ ስ ግን አሁን ላይ ሳይ ሁኔታዎቹ ምናምን ነገር ከሁለት ሳምንት በላይ እንድቆይ እያስገደደኝ ነው። እንክብካቤ እና እንዴት ነው ልታቆየኝ ሁለት ሳምንት ከሁለት ሳምንቱ ገና ከጀመርኩት ሳምንት ማለት ገና ከአሁኑ በጣም እንክብካቤ መስቶብኛል። ግን ደግሞ አሁን ላይ የምንሰጋሉ መሰለ ከሄድኩኝ በኋላ ድብርት ውስጥ እንዳገባ አፈራለሁ። በጣም አሁን እየሰጋለት እንዲ አንችልም ሄደ ስንት እሱን ነገር ነው ምልክ ተረዳኸኛ? አሁን ላይ ማለት የውዬ በመሄድ በቆረጥኩ ሰዓት ላይ የአንተን ፍቅር የተቀበልኩት እውነት ለመናገር ከሆነ ደስተኛ እሆናለሁ አንተም ደስተኛ ትሆናል ብዬ ስላሰብኩ። ግን ደግሞ ባለችን ሁለት ሳምንት በደንብ እኔ እንትን ማለት አብሬህ መቆየት ፈልጋለኝ። ያ ጊዜ ደግሞ ማይረሳ እንዲሆን እፈልጋለኝ። እስቲ በሁለት ሳምንት ውስጥ ምን አስበሃል? ያስባልምን ቤት ያለ ቤተሰቦች የት ናቸው? ቤተሰቦች ሀገር በጣም ነው የምወደው። ክፍለ ሀገርም ቆይቼ ነው የመጣሁት። ግን ያው ትንሽ አየሩ አይስማማኝም እንጂ ክፍለ ሀገር በጣም ነው የምወደው። ግን ማለት ክፍለ ሀገር አሪፍ ነው። አሁን የቡና ሱሴን ተጠቅመ እኔን እዛ ለመድለፍ እዛ ብዬ የምላቸው ነገር አለ። ምክንያቱም ማለት ቡና በጣም ነው የምወደው። ሱሰኛ ነኝ። ያለ ቡና አልችልም። አሁን አንተ ድንገት ስትይ እስከሆንክብኝ እኔ እንጃ እንጂ፣ አሁን ላይ እስከሆንክ ቡና ቡና ትወዳለህ አንተ አንቺ ነው ማለት። እኔ ቸኮሌት ነኝ ቡና አይደለም። ምን ቸኮሌት እና ቡና እኮ ከለራቸው አንድ አይነት ነው። ፋሚሊ ከሞዳል የተነሳ ነው። ግን ቆይ አገርህ ማለት ቡና አለ ማለት ነው

ትንሽ የሚመስለኝ እንደዚህ ነው። እና ምን አይነት ነው ሌላ ቀን እና ማለት አሁን አንድ ነገር ላስጠነቅቅ እፈልጋለሁ። እነሱ ፊትም ማለት ነው ለእኔ ሰዓት ነግረኝ በተቻለ አሁንም ባታገኙ ደስ ይላል። ባህሪ የሚያመጣ አይነት ከሆነ በቃ ቶየንም ያለ እኔ ባታገኙ ደስ ይላል። እኔ እኮ በስራ ምክንያት ነው ተገናኘሁት ገብቶኛል። ከቶዬ ጋር ጓደኛ እንደ ክፉ ቃለኝ ጓደኛ ስለሆንግ ግን ደግሞ ጓደኝነት ምናምን

ለማንኛውም ፋሚሊዎች እንግዲህ የዛሬው ዴት ይሄን ይመስል ነበረ። ለእናንተ እንግዲህ አጋሯት ይመስላል በቆንጆ አበባና ከሸበላው ልጅ ጋር ታጅቤ ይሄን ይመስል ነበር ቆይታችን ዛሬ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ፈታ ፈታ በሉልን ቤተሰቦች።